አይከፋሽ ብዙ ነገር አለ፣ ብዙ ነገር። ለምን አንደኛችሁ ደብ አልብ ሆናችሁ እንዳለ? ለምን ቤተሰባችሁ አታስተዳደራችሁም? እሱ ዋ ፋዲ ዋ ዋ እስክን ማስረጃውን ያለሽም። አርፈህ ብትቀመጥ ይሻላል። ከአሁን በኋላ ከአሁን በኋላ ጂጂን ጎዳለሁ፣ ጂጂን አሰድባለሁ፣ ጂጂን እንዲያደርጋለሁ ተብሎ አንድ ነገር ብሰማ እውነቴን ነው የምሄደው እንተላለቃለን። ልጄን ሰጥቼሃለሁ። ልጄን ልትሰድ የልጄን ደስታ አላበላሽም ብዬሽ ዝም ብያለሁ። ማቆም አለበት። ይህ ሾካካነት ብታቆም ጥሩ። መንሸዋከክ፣ እንደ ሴት ማማሰል፣ ልጁን ይዞ ወጥቶ ቪዲዮ ላይ ማማሰል። አሁ እንግዲህ አሁን ያለ ነው። እኔና ናቲ በቃ ገንፉ በሳት አትጫወት። ከማን ጋር እንደምታወራ ዋ! ፍቅር ይሻላል ለሰው ልጅ ለሰው ልጅ ይ የተንሰፈሰፍክለት የተንገበገብክለት የዩቱብር ሳት በላው ያ ሌላ ታሪክ ውስጥ እንዳትገባ፣ አትንሰፍሰፍ። ለነገሩ አመጣጣህ ነው ነር። አትንሰፍሰፍ፣ ብዙ አትንሰፍሰፍ። ኤኒዌይ አህዮች እናንተም እዚህ ላይ የምትሳደቡትም እሱም አንድ ናችሁ። የእኔ ልጅ ብቻ ናት፣ ጀግናው ጀግና። የኔ ልጅ ናት። ያ ከእሱ አምስት ሳንቲም ማትፈልግ የኔ ልጅ ናት። ጀግናው ጀግና ስለሆነች ነው ጀግናውን የወለደችው። እኔ ሾካካ እኔ ሾካ ካሳው እንኳን እንኳን እኔ እኔ ጥሩ ሰው ቢሆን ኖሮ ለዘላለም ካጠገቡ ባልተለየ ነበር። ስላየሁት ነው። እንኳን ለኔ እንዲህ አይነት ነው ነው ነው ያዘንኩት። የታረቅኩበትን ቀን አዘንኩኝ። የታረቁበትን ቀን እረገምኩት። የዛሬ አመት ጓደኛዬን እረገምኳት ሰብለን። በሌላም በኩል እንኳን አወቅኩት። እንኳን እንኳን ሳላውቀው ቢሆን ኖሮ ውሃ ኦኬ ተሳስቼ እንኳን አወቅኩትኝ ልጄ ከማንጋ እንደምትውል ሳቃ። ለዚህ ነው ቆርጦልኝ ቁጭ ያልኩት ይኸው እኔ ማንም ሴታ ሴትና ሙቃምና ሾካካ ስለ ጥንቆላ ስለምንድን ነው ነው? እኔ የምኖርበት አለም ቴክኖሎጂ ሌላ ነው። ስለ ኮምፒውተር፣ ስለ አይፎን፣ ስለ አይፓድ ስለ አፕ በሚወራበት ሰዓት እኔ ስልና ከሌ ጥንቆላ ቤት እያልኩኝ ማወራ ልጅ አይደለሁም። ሶሪ። እኔ ሌላ ሰው፣ ሌላ ሰው። ከአሁን ሰዓት ግን ከአሁን ሰዓት በኋላ ይሄ ቪዲዮ ለአንዴና ለመጨረሻ ጊዜ ናችሁ። ከዚህ በኋላ የጂጂ ስም አይደለም የሳምሪ ፋሚሊ የሚባል ነገር አንድ ነገር እዚች ቪዲዮ ላይ ከተወራ ታውቀዋለህ፣ አንተ ራስህ መልካም። ሽቱንላችሁ